ለፋሲካ በዓል በሰላም አደረሳችሁ እያለን ልዩ የበዓል ዝግጅታችን ጀምሯል። ደረሳው ደምቱ ደመቀ ምሽቱ ቆንጆ ድምፀን ያለ ኩንባን ምንድን ነው? ሰዎች ፈረስ ድሮ ሲጋልቡ ስለነበረ እንግዲህ ወንድ ነው የሚጋልበው አሁንም አሁን የአሁኖቹ ሴቶች ናቸው እንጂ የድሮቹ ይጋልባሉ ብዬ አላስብም። ይሄኛው በጣም በፍጥረት ነው የምትልልኝ። አይጧን መጣዷን አጣዳ አዘዝናቸው ወይስ አናዘዝናቸው፣ ካላዘዝና ካላናዘዝናቸው ወይስ ምን ነው ባላዘዝናቸው። ፋሲካ እንደ ጥንቷ እና ሀገር ፋሳ ነው አለ ማለፍ ማለት ተነስቷል። የመቀብር ደጃፍ ተዘግቷል። አስክሬ ነው የታል

ለፋሲካ በዓል በሰላም አደረሳችሁ እያልን ልዩ የበዓል ዝግጅታችን ጀምሯል። በዛሬው በበዓል ዝግጅታችን እንግዲህ በመዲናችን አዲስ አበባ በተለያዩ አካባቢዎች እየዞርን እንኳን አደረሳችሁ እንላለን። ከዛም ባለፈ ደግሞ አዝናኝ የሆኑ የበዓል ጥያቄዎችን እንጠይቃለን። እስኪ ኑ ዞር ዞር እያልን እንኳን አደረሳችሁ እንባባል። እንኳን አደረሰ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። ዛሬ እንግዲህ የበዓል ጥያቄዎችን እና እንኳን አደረሳችሁ ልንባባል ነው። ከሳምንት በፊት ሕማማት ነበረ። ሕማማት ምን ማለት ነው? ማማት ማዘን ማዘን አዎ ያ ማለት ነው ሲባል ማዘን ህማማት ማለት የጌታችን የአምላካችን፣ የምዳይታችን ኢየሱስ ክርስቶስ ህማሙ ስቃዩ የሚታሰበበት ሳምንት ማለት ህማማት ማለት በኦርቶዶክስ እምነት ተከታይሽ ፈጣይ ምናስብበት ጊዜና በጾም በጸሎት እና በመስገድ ኦርቶዶክስ እምነት ተከታዮች የምናስብበት ጊዜ ተማማት እንግዲህ ክርስቶስ የተሰቃየበት ሳምንትን ለማስታወስ የሚደረግ በዓል ወይ ጊዜ ማለት ይቻላል። ህማማት ማለት ጌታችን ኢየሱስ ክርስቶስ ስለ ሰዎች ኃጢአት ራሱን አሳልፎ በመስቀል ላይ ተቸንክሮ ሞቶ ተሰቅሎ ያን ያየበት መከራ ማለት ነው። ህማማት ማለት ልክ እኛ ጌታችን ኢየሱስ ክርስቶስ ያሳልፈበትን መከራን እያሰብን ለኛ የሆነ በዚህ ዓለም ላይ ስጋችንን ቀነሰን ይሁን በቃ የንስሐ ጊዜ ማለት ይመስለኛል። እንደ እኔ ባጭሩ የንስሐ ጊዜ። ህማማት ማለት የአምላካችን የኢየሱስ ክርስቶስ መከራውን የምናስብበት ሳምንት ነው። ስለዚህም ክርስቶስ አምላክ ሰው ሆኖ ሰዎችን ሊያድን ከሰማይ ሰማያት ወርዷልና ወርዶ አይሁድ ከሆሳአና ጀምሮ እስከ ትንሣኤ ቀን ድረስ ያሉ ቀናቶች ሰሞነ ህማማት በመባል በቤተክርስቲያን ደረጃ ይታወቃሉ። ያም ክርስቶስ ከቤተ መቅደስ ካጸዳበት ሰዓት ጀምሮ እስከተሰቀለበትና እስከሞተበት ሰዓት ድረስ ያለውን ጊዜ ህማማት ብለን እናስበዋለን። ህማማት የምንለው ከመች ጀምሮ ነው? መች ያለ የመጨረሻው ሳምንት መሰለኝ እኮ ከመች ከቅዳሜ ምናምን አርብ ከአርብ ምናምን ሰኞ ነው የሚጀምረው እና አርብ ድረስ ነው። ከዛ ወዲህ ይሰራል። ህማማት የሚጀምረው ሆሳህና እሁድ ሲሆን ከሆሳህና ከእሁድ ማታ ጀምሮ ይጀምራል። አዎ ከእሁድ ማታ ጀምሮ ህማማት ይጀምራል። ህማማት እሁድ ሆሳህና ነው። ከእሁድ በኋላ ሰኞን እስከ አርብ እስከ ስቅለት ድረስ ህማማት ይጀምራል። ይመስለኛ ከአንድ ሳምንት በፊት ነው። ስፔሲፊካሊ ቀኑን አላውቅም እንግዲህ ከስቅለት ኖ ከበዓሉ ሳምንት በፊት ይሄ ምንድን ነው ሆሳና ምናምን ከሚባለው ጊዜ ጀምሮ ይመስለኛል። ህማማት ያው እኔም ከሃይማኖቱ ተከታዮች እንደ አንዱ ከኢለታ ሰኞም ይጀምራል። በዋናነት ክርስቶስ የተያዘበት ሌሊት ብለን የምናምነው ሐሙስ ነው። ሰሞኑ ግን ከሰኞ ይቀጥላል። ጸሎተ ሐሙስ የምንለው መች ነው ወይ? ምናልባት ሐሙስ ሊሆን ይችላል። እርግጠኛ ከሐሙስ ቀን ጸሎት ሐሙስ ስለተባለ ነው። ጸሎት ሜቢ ያረ አንጀ መሳተ አርባልፋ አርብ። እሺ፣ ጸሎት ሐሙስ የሚባለው ይህ ጉልባለት ነው። አዎ፣ ጸሎት ሐሙስ ማለት ጌታችን ኢየሱስ ክርስቶስ ለሰው ልጅ ክብር ያሳየበት ዝቅ ብሎ የደቀ መዛሙርቱ የያወለቱ እግር ያጠበበት ቀን ነው። እርሱ ስለ እኛ የሞተበትን የተያዘበትን ሌሊት እያስተዋልን ክሪስቶስ እኮ ስለ እኔ እንዲ ተሰቃይቶ ነበረ ተቸግሮ ነበረ ተቸንክሮ ነበረ ስለ እኔ ዛሬ ሌሊት የተያዘበት ነው ብለን የሚናስተውልበት ለት ነው ጸሎት ሙስ ማለት ነ ጸሎታ ሐሙስ የሚባለው ቀኑን ገልጸነዋል። ሐሙስ ቀን ሲሆን ጌታችን አምላካችን መድኒታችን ኢየሱስ ክርስቶስ ስርአትን የሰራልን ቀን ነው። ይህም አንድኛው ስርአት ስጋይን የበላ ደሜን የጠጣ የዘላለም ህይወት ያገኛል ብሎ ስለ ኛ ስጋውን ደሙን ዘላለማዊ ስጋው ደሙን ቆርሶ በጸሎተ ሐሙስ ቀን ሰጥቷል። ሁለተኛው ደግሞ ከመዝ ግበሩ ለታናናሾቻችሁ እንደዚህ አድርጉ ሲል ራሱን ዝቅ አድርጎ እግርን ያጠበበት ቀን፣ ያው ይሄንን በማሰብ ጸሎተ ሐሙስ ቀን ይላል። አሁን ጸሎተ ሐሙስ ሲባል በቤተ ክርስቲያን ትልቅ ቦታ የሚሰጠው ነውና ምን ምን ስርአቶች ይደረጋሉ። ትምህርት ይሰጣ ይሰገዳል። በቃ ከዛ ሌላ ምንም አይደረግ ይደረጋል። ይሰገዳል። ያው እኛ ብቻለን ያው በጾም ነው የምንቀጥለው። ከሰኞ ቀጥለን ማለት በጸሎት ላይ ነው የምናሳልፈው። በጸሎት ከቆየን በኋላ ጸላታ ሐሙስ እለት ከሰዓት በኋላ ማለት ይቻላል የጌታ እራት ፕሮግራም ነው የሚዘጋጀው። ካህናቶች ለካህናቶች ወይ ሊቀጳጳሶችን ለካህናቶች እግራቸው እግሮች የሚያጡበት እግሮቻቸውም ያጡበት ጊዜ ይመስለኛል ማለት ያው የመጨረሻው እሱ ጌታችን ኢየሱስ ክርስቶስ የጸለየው ጸሎት ነው ከመሰቀሉ በፊት ምናምን ማለት ነው። እና ያው እሱን እያሰብን እንትን የምንለው ያው በቤተ ክርስቲያን ስርአቱ እንግዲህ ሊቃነ ጳጳሳት በሚገኙበት፣ ታላላቅ አባቶች በሚገኙበት፣ እንደዚሁም ታላላቅ መምህራንና ትልልቅ የቤተ ክርስቲያን አገልጋዮች በሚገኙበት ትልቁ አባት ዝቅ ብሎ ትንሹን ያጥበዋል። ትንንሾቹ ደግሞ ዝቅ ብሎ እናንተ እንደዚህ አድርጉ ሲል ክርስቶስ አምላክ ሆኖ ፈጣሪ ሁኖ ሳለ የሐዋርያቱን እግር ያጠበበት ቀን ነው። ጉልባን ምንድነው? የተለያዩ እህሎች የሚሰራ ነው። በዓመት አንዴ ነው የሚበላው። የእህል ዘር ነው የሚሰራው እና በዓመት አንዴ የሚበላ ነው ጉልባን አይ ቲንክ ተቀቅሎ ምናምን የሚበላው እኮ ከምን እና ከምን የሚቀቀል ባቄላ ምናምን ምንድነው? ሌላ ስንዴ ንፍሮ ንፍሮ ማለት ነው። አጠቃላይ አሁን መች ነው የሚበላው? መንካኮ ነው የሚባለው በእኛ አካባቢ መንካ። ይሄ ክክ ምናምን ሆኖ እሱ ነው የሚበላውና በእናንተ ምንድነው የሚባለው? መንካኮ ነው የሚባለው። የት አካባቢ ጃም አቪዞን ጅባራ አካባቢ። መንካኮ ነው የሚባለው። እንዴት ነው የሚሰራው? በምን ምንድነው የሚሰራው? ብዙ አልናቅም ግን የሆነ ክክ አለ። በማንኪያ ምን በላ። አሰራሩ ባቄላ ይከካል፣ ከዛ ስንዴ ይፈተጋል። መጀመሪያ ስንዴው ይበስላል፣ ከዛ በኋላ ባቄላውን ጨምረሽ ትንሽዬ። ላም ጨው ጫው አይገባም። አንቺ ግን እንዲበላለች ጨው ትንሽ ታደርገልች። ጉልባን የሚሰራው ከስንዴ ሊሰራ ይችላል፣ ከባቄላ ክክም ህክም ሊሰራ ይችላል። እንደዚያ ይመስለኛል። ጽሙ የተፈታቀን አንድ ቀን ሲቀረው ማለት ነው። አዎ ቅዳሜ። ፋሲካ ምን ማለት ነው? ፋሲካ እንግዲህ ክርስቶስ መሰቀሉን የክርስቶስ መሰቀል ይመስለኛል። ያው ክርስቶስ ለኛ ያረገው መስዋዕት፣ ለማሳወቅ የሚደረግ ማለት ነው ፋሲካ ማለት፣ ወይ መስዋዕት እንደማድረግ አይነት ነገር ይመስለኛል። ፋሲካ ማለት ማለፍ ማለት ነው። ፋሲካ ማለት ማለፍ ማለት ነው። ይህ ማለት ራሱን አሳልፎ ክርስቶስ የሰጠበትን ለማመላከት ነው። ፋሲካ እንደ ጥንቷና ሀገር ፓሳ ነው። አለፍ ማለፍ ማለት ነው ትርጉሙ። ፓሳ ማለት ማለፍ ማለት ሲሆን አሁን ደግሞ ፋሲካ በአዲስ ኪዳን ደግሞ ክርስቶስ ለሰው ልጆች አንደኛውም ከሲኦል ወደ ገነት ማለፋችንን ሁለተኛ ደግሞ የፋሲካ በግ ሆኖ ታርዶ ለሰው ልጆች እንደ ጥሩ ፍሪዳ የቀረበበት ምሳሌ ታስቦ የሚታሰበበት ስለሆነ ትርጉሙ ቀጥታ ትርጉሙ ማለፍ ማለት ሲሆን በቤተክርስቲያን ደረጃ ደግሞ ክርስቶስን ፋሲካችን ብላ ታከብሯለች። ፋሲካ ሲመጣ ትዝ የሚልክ ሙዚቃ አለ። ደረሳው ደመቀ ምሽቱ ልጆች ተጨሰቱ እንደዚያ ይመስለኛል እ ቆንጆ ድምፅ ነው ያለው ሙዚቃ ሳይሆን በገና በገና የምታውቂው አለ እሰማለሁ ገና ማውራ አልችልም ሙዚቃ ሳይሆን መዝሙር። በገናም ነው የምታስታውሰው? ትንሽ እናንጎራኩር። ተነስቷል ተነስቷል፣ የመቀብር ደጃፍ ተዘግቷል፣ አስክሬን ነው የታል። እያለን እንቀጥላለን። እሺ በየአመት ባሉ የሚለው አውደ አመቱ አልችልም። እሱ እኔ አልችልም አልችልም። አሮጌት ይችላል አይችልም? ፋሲካ ሲደርስ ያው ምግቦች ዶሮ ይሰራልና፣ ፈረሰኛ ለአባወራ ይባላል ለምንድን ነው? አላቀውም። በእርግጥ ግን ያው ከፈረስ ጋር የተያያዘ ይመስለኛል፣ ምክንያቱም ፈረስ መጋለብ የሚችለው ፈረሰኛው። ሜቢ አመጣጡ እንደዛ ሊሆን ይችላል። ሰዎች ፈረስ ድሮ ሲጋልቡ ስለነበረ እንግዲህ ወንድ ነው የሚጋልበው። አሁን ያው የአሁኖቹ ሴቶች ናቸው እንጂ የድሮቹ ይጋልባሉ ብዬ አላስብም። ወይ ከኋላ ትቀጠል ይሆናል እንጂ እንደዛ ነው ብዬ አላስብም። ግን አመጣጡ ለፈረሰኛ ወይ ለጦረኛ ተብሎ የሚሰጥ እንግዲህ ፈረሰኛ ይመስለኛል። ከዛ ይመስለኛል አመጣጡ ፈረሰኛ የሚባለው ወይ አላቅም፣ ወይ የተለየ ጣም ኖሮት ይሁን ወይ ደግሞ የተለየ ስጋ አላቅም። ያው ፈረሰኛ ለአባወራ ይባላል በዛ ያንን ነው የማቀው። ግን ለምንድን ነው የሚባለው ነገር እኔም እንዳንቹ ከዚህ በኋላ ጠይቄ እረዳለሁ። ያው ተፈጥሮ ለምንድን ነው? ለምን ይመስልሻል? እኔ እሱን አራጅ ስለሆነ ይመስለኛል። አይ ቲንክ ትልቁ የዶሮ ክፍል ስለሆነ ይመስለኛል፣ ክብር ለመስጠት አይ ቲንክ ይመስለኛል። የዶሮ ዋና አካሏ ፈረሰኛ ዶሮ አካሏ ሙሉ በፈረሰኞች በፈረሰኛ ጋር የሚያያዙት አይ ቲንክ። እና አባት ትልቅ እንደሆነ መካከል ትልቅ በዶሮም ትልቁ አፓርት ይመስለኛል። ያው ፈረሰኛ ላባወራ የተባለበት ምክንያት ያው እንግዲህ ሰዎች የራሳቸው የሆነ የተለያየ አመለካከት ሊኖራቸው ይችላል። ግን እንደኔ ሳስበው ላባወራው ክብር ከመስጠት አንጻር ይሆናል ብዬ አስባለሁ። አዎ ፈረሰኛው ያው ተለቅ ያለና ሁሉንም አቅፎ የሚይዝ ስለሆነ ይመስለኛል። አስተዳዳሪ ስለሆነ እኮ ፈረሰኛን ለምን ለምን እሱ አንደኛ ነገር ወንድ ነው፣ ሴት አትበላ። ለሱ ግድ ነው ይቀርባል። የዶሮ ትልቁ አካል ይመስለኛል፣ ብዙ ስጋዎች ስላሉት ለዛ ነው። አሁን የዶሮ ደረቱ ነው፣ ሁሉን ነገር ሸፍኖ ነው የሚኖሩ ብልቶችን በሙሉ እንዳለ፣ ደረት ስለሆነ ብዙ ነገሮችን አቅፎ ስለሚኖር አባት፣ የቤት አባወራ እንደመሆኑ በወጪም በሆንም በአስተሳሰብም በአስተዳደርም ብዙ ነገሮችን ይሸፍናል። እና በዛ የተነሳ ሁሉን አቀፍ ስለሆነ ለዛ ነው። አዎ አባወራ፣ ያው መቼም አባወራ ነው አይደል? ግዙፍ ቦታ ያው ነገሩ ራሱ ግዙፍ እኮ ነው። ግዙፍ ነው። አዎ ግዙፍ ነው። ግዝፈቱን ነው የሚያሳየው። ትልቅ ቦታ ስለሚሰጡ ያው እህቶቻችን ለዛ ነው ይመስለኛል። እኔ አሁን ደግሞ ትንሽ አስተውሎትን የሚጠይቅ ጥያቄ ነው የምጠይቅህ። ዮናስ ከአዲስ አበባ ተነስቶ በአዲሱ መንገድ ወደ አዳማ ለመሄድ አንድ ሰዓት ፈጀበት ሲመለስ ግን ስልሳ ደቂቃ ፈጀበት። እንዴት ሆነ? አሁን ይሄም ያው የማት ጥያቄ ነውና፣ ያው ሲሄድና ሲመጣ ያለው የስፒድ መጠን ልበለው የስፒድ መጠን ነው፣ መኪናው ተበላሽ ነው፣ በሌላ በአቋራጭ መንገድ መጥቶ

አዎ ያው ተመሳሳይ ነው። አንድ ደቂቃና ማለት ነው ስልሳ ደቂቃና አንድ ሰዓት ያው ተመሳሳይ ነው። ተመሳሳይ ነው፣ አዎ። ለዛ ነው ለውጥ የለውም። ሲም ነው ይሄ ከባድ ጥያቄ። እንዴት ይሆናል? ሲሄድ አንድ ሰዓት ከወሰደበት ሲመለስ ስልሳ ደቂቃ ከወሰደበት ምንም አንድ ሰዓትና ስልሳ ደቂቃ ያላቸው ልዩነት አንድ ሰዓት ከወሰደበት፣ አዎ፣ ምንም አላስተዋልክም እንዳትኝ፣ በዚህ ላደናግርህ ነበር። አይ በዚህ አልደናግርም። አይ ሌላ ያደናግርህ ካለ ወይ ተደናግሬ ከሆነ በዚህ ንገሪኝ። ሌላ እንትን የለውም። 60 ደቂቃና አንድ ሰዓት ልዩነት የለውም። እንግዲህ እስከማውቀው ያው ነው። እኔ ምለውን በፍጥነት እላለ። እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸው? ካላናዘዝናቸው ምን ነው ባናዘዝናቸው ይህን ሁሉ እኛን ሴትዮ አናዘዝ ናቸው ካላናዘዝ ናቸው ለምን አላናዝን አላናዘዝ ናቸው እኚህ ሴትዮ ባዘዝ ናቸው ባዘዝ ናቸው ባናዝነዝ አረያዝ እኚህ ሴትዮ ባላዝነዝ ዛቸው ምን ነው በቀረበባቸው ነው። ጠፋኝ። እኛ ሴትዮ አላልነዛ አለ ይሄሽ፣ ልድገምልህ። እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸው? ካላናዘዝናቸው ምን ነው ባናዘዝናቸው? እኛ ሴትዮ አናዘዝናቸው አላነዛ። አሪፍ እኮ እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸው? ካላናዘዝናቸው ምን ነው ብና እናዘዛቸው? እኛ ሴቶች አናዘዝናቸው ምን ነው ባና እናዘዝናቸው? ይበቃኛል። እኛን ሴትዮ አላዘዝናቸው ወይስ አናዘዝናቸው አይ ትራፊክ በመንገድ ትራፊክ መጨናነቅ ያው ነገሩ ተጣልፎብኛል እ እኛ ሴትዮ ባዘዝ ናቸው ወይስ አናሳዝናቸው ካላናዘዝናቸው ወይስ ሚነው ባላዘዝናቸው እኛ ሴትዮ አናዘዝናቸው ምን አለ ባና ባላ ናዘዝናቸው ኑሩ እኛን ሴትዮ ባናዘዝ ናቸው ካላናዘዝ ናቸው ምን ነው? ባናዘዝ ናቸው እኛን ሴትዮ አናዘዝ ናቸው ካላናዘዝ ናቸው ለምን አናዘዝ ናቸው? እኛን ሴትዮ ለምን አናዘዝ ናቸው? አላናዘዝ ናቸውም ካላናዘዝ ናቸው ምን ነው ስማ ባናዘዝ ናቸው ብዬ አለሁኝ እ ውስ ቆራርጭ ቢሆን እኚህ ሴትዮ ምነው ባናዘዝ ናቸው፣ ካላናዘንዛቸው ምነው ባናዝን ናቸው። የመጨረሻ ግን ይሄኛውም በጣም በፍጥነት ነው የምትልልኝ። አይጧ ምጣዷን አጣዳል አይጧ ምጣዷ አጣዳት አይጧ ምጣዷን አጣዳት አይጧ ምጣዷን አጣጣት አይጧ ምጣዷን አጣዳት አይጧ ምጣዷን አጣጣዳት አይጧ ምጣዷን አጣጣዳት አጣዳት አይጧ ምጣዷን አጣዳት አይጧ ምጣዷን አጣዳት አይጧ ምጣዷን አጣጣት አይጧ ምጣዷን አጣዳት አጣዳ አይጧ አይጧ ምጣዷን አጣዳት አይጧ ምጣዷን አጣዳት አይጧ ምጣዱን አጣዳት አይጧ ምጣዱን አጣዳት አይጧ ምጣዱን አጣዳት አይጧ ምጣዱን አጣዳት አይጧ ምጣ አይጧ ምጣዱን አጣዳት አይጧ ምጣዱን አጣዳት አይጧ አጣዳት አይጧ አጣዳት አይጧ ምጣዱን አጣዳት አጣዳት አይጧ ምጣ አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት አይጧን ምጣዱ አዳጣት አይጧን ምጣዱ አዳጣት አይጧን ምጣዱ አዳጣት አይጧን ምጣዱ አዳጣት አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት አይጧን ምጣዱ አጣዳት ያለው በመጨረሻ የእንኳን አደረሳችሁ መልእክት፣ መላው የክርስቲያን አማኞች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ባህል በሰላምና በጤና አደረሳቸው። አዎ ለሁሉም የኢትዮጵያ ኦርቶዶክስ አማኝ ክርስትና ያው ክርስትናው በአብዛኛው የትንሣኤን በዓል ያከብራል። ስለዚህ ለሁሉም የክርስትና እና የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ እንኳን አደረሳችሁ ማለት ነው። ምጭ እንዳጠቃላይ ከጓደኞች ሌሎች ነው ለቤተሰቦቼና ያው ለሚያውቁኝ ለማውቃቸው ለሁላችሁ እንኳን ለበዓል አደረሳችሁ እላለሁ። እንኳን አደረሳችሁ ሙሉ ቤተሰቦቼ እናቴ ነው አባቴን ሙሉ ቤተሰቦች እንኳን አደረሳችሁ። ሙሉ ለኢትዮጵያ ሕዝብ ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። እሺ፣ ደጋግሜ ድሉን ስለሰጠሽም በጣም ነው ማመሰግነው። እንኳን አደረሳችሁ። እኔም እንኳን አደረሰኝ። አመሰግናለሁ፣ አመሰግናለሁ። ለመላው ክርስትና እምነት ተከታዮች እንኳን ለ2017 ለትንሳኤ በዓል በሰላም አደረሳችሁ። ሀገራችን ኢትዮጵያ ሰላሟ ይዛ ኢትዮጵያ ፈጣሪ ልጆቿ ይጠብቅልን። አመሰግናለሁ ሁሉንም እንኳን አደርሳችሁ ማለት እፈልጋለሁኝ። እንግዲህ መላ የኢትዮጵያ ህዝብ እንግዲህ የኔን እያያችሁ ያላችሁ በሙሉ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እኛውም ያው እያየን ስለሆነ መልካም በዓል ይሁንላችሁ። በጣም አመሰግናለሁ። ለወዳጅ ዘመዶቻችን ክርስቶስ ስለሁሉ ሁሉ ሞቷል ና ሲነሳም ያው ስለ እኛ ነው የተነሳው አንድንም ጾታን ሀረግን ዘርን ቋንቋን፣ ብሔርን ሳይለይ ነው ክርስቶስ ስለሁላችን የሞተው እና ሁሉም ክርስቶስን ቢከተል ዳግም ምጽዓት ላይ አብሮ ሊያለጋ ከሚጠፋው እሳቱ ዲን መዳን ይችላል የሚለውንም መልእክት ሳላልፋል መላው ዓለም ላይ ለሚገኙ ሙሉ ኦርቶዶክሳውያን እና እንዲሁም ለቤተሰቦቼ እንኳን አደረሳችሁ ለትንሳኤ ለ2017 ዓ.ም እንኳን አብሮ አደረሰን እላለሁ። አመሰግናለሁ። እኔም አመሰግናለሁ። የማህበረሰብ ተመልካቾቻችን ባላችሁ ቆንጆ እንደሆነ ተስፋ እናደርጋለን። እኛም በመዲናችን አዲስ አበባ በተለያዩ አካባቢዎች እየዞርን ነበረ፣ ቆንጆ ቆይታ ስናደርግ የነበረ አዝናኝ ጥያቄዎችን እየጠየቅን እየተዝናናን ነበር። እንኳን አደረሳችሁ እየተባባልን ነበረ። የዛሬ ፕሮግራማችን ይህንን ይመስል ነበር። እኛ ግን ከወዲሁ እንሰናበታለን። የአሻም ቴሌቪዥን ፕሮግራሞች የባሉ እይታዎች ይቀጥላሉ። በድጋሚ መልካም በዓል